ባንቴሮ እንዳሰበው አልሆነም። በሰዓቱ እሱ ያሰበውና ያለመው ዴብን ይዞ ለመግደል ወይም ለማገት ነበረ ፕላኑ። ግን ደግሞ እሱ እንዳሰበው ሳይሆን ሞገስ እየተከታተለው ስለነበረ ሞገስ በጨለማ ጨለማን ተገና አድርጎ ከኋላው ድምፁን በማጥፋት ይመጣል። እሱም ቁሞ እያወራ እያለ ጀብድን እየፈጸምኩኝ ነው ከዚህ በኋላ ይውልሽ ሮዛ ልንገርሽ ከዚህ በኋላ ታይዘሻል እያላት ነበር ግን ደግሞ እንዳሰበው አይደለም ዴብም ደውሎ ምንድን ነው የት ነው ያለኸው ቆይ እንደዚህ ኳር ለም የተነጋገርነው ለምንድነው ጨለማ ውስጥ የተቀጣጠር ነው ይለዋል እና ብዬሃለሁ ና ግን ደግሞ ሰው አስከትዬ እመጣለሁ ብትል እያልቅልሃል ብሎት ነበረ እናም ታድያ ቆይ ለምን ወደዚህ አትመጣም አንተ ሲለው ይሁንልህ ዴብ፣ አንተ ራስህ እና ወደዚህ ዝም ብለህ ና ይለዋል። ዴብም እሺ በቃ ይልና ስልኩን ቢሞክርም ደጋግሞ ጆሮ ላይ ዘግቶበት ስለነበረ ስልኩን ሊያነሳለ ፈቃደኛ አይደለም። ደጋግሞ ሞከረ፣ መልስ አላገኘም። ስለዚህ መሄድ አለብኝ ብሎ አስቦ ስለነበር ወደ እሱ ጋር ሊሄድ ነበር። የተቀጣጠሩበት ቦታ ሲሄድ አላገኘውም። ምክንያቱም ሞገስ ቀድሞታል። ሞገስ ሄዶ ጀርባውን ሰጥቶት ስለነበረ የቆመው ኮቴውን አጥፍቶ ስለነበረ የሄደው ሞገስም በያዘው ከረባት አንቆ ገድየዋለው ብሎ ጥሎት ወዳው ይደውልና፣ ሮዛ አሁን ይኸውልሽ የደስታ ጽዋሽ ናሽ። አሁን ባንቴሮን ላይመለስ እስከ ወዳኛው አሸልቧል። ገድየዋለው ይላታል ሮዛም ደስ ብሏት ምንድ ነው የምትይ፣ ሞገስ እውነትህን ነው ስትለው፣ አዎ እውነቴን ነው፣ እኔ ከጀመርኩ ጨረሳለሁኝ እንጂ እኮ ጀምሬ ያልተውም። ስለዚህ ገድየዋለሁኝ፣ ይኸውልሽ፣ ባንቴሩ አሁን የለም በህይወት ሙቷል። ስለዚህ አሁን የደስታ ጽዋሽን አንሽና ጎንጨት በይ ይላትና ጥሎት ይሄዳል። እሷም በጣም ደስ ብሏት ስለነበረ ማታ ያልተለመደውን ነገር ወይኑንም ምግቡንም ማዘጋጅታ ጠረጴዛ ላይ ዛሬ በቃ የኔ ቀን ነው፣ የኔ ዛሬ የኔ ደስታ ነው። የአብሮ አደጌ ጓደኛዬ አብሬክ መኖር አብሬክ ማርጀት ነበረ ህልሜ፣ ግን ደግሞ አልሆነም። ህልሜን አጨናገፍክብኝ፣ ስለዚህ ምንም ማድረግ አይቻልም። አሁን ሂደሃል፣ ደህና ሁን እያለች ወይኗን ጎንጨት እያለች እያለ ዴብ ይመጣል። ዴብ ሲመጣም ግራ ተጋብቶ ምን ተገኝቶ ነው ዛሬ ያለ ድሮሽ እንደዚህ የሆንሽው? እንደዚህ ያዘገጃጀሽው ምንድን ነው ሲላት፣ ቆይ ምንድን ነው እሱ የኔ ውድ ባል፣ ያው ሁልጊዜ ምንድን ነው ታዲያ? አንዳንድ ጊዜም እኮ እንደዚህ መሆን ያስፈልገናል። ገና ወጣቶች ነን፣ ልጆች የለንም። ስለዚህ ዛሬ ብቻችንን እኔና አንተ እንደዚህ ደስ የሚል ምሽት ብናሳልፍ ምን ይገርማል? ትለዋለች ዴብም ግራ ተጋብቶ አልገባኝም፣ ግን ግልጽ ልታረጊ ልኝ ትችያለሽ ሮዛ ሲላት ዴብ ናቁጭ በለና እናውራ። ምንም ችግር የለውም ዛሬ የኔ እና ያንተ ቀን ነው። ወጣቶች ነን፣ ብዙ ነገር የሚጠብቀን ወደፊት። ስለዚህ የፍቅራችንን ምሽት እናጣጥም ብዬ ነው ትለዋለች። ነገሩ አላማረውም፣ አልጣመውም እሱም አይመስለኝም ሲል እሺ ያዝና አሁን ሁለታችንም ጎንጨት እንበል፣ ስትለው በፍጹም ምን ያልጠጣም አያስፈልገኝም። ግን የሆነ የተደበቀ ነገር አለ መሰለኝ ይላታል። እኮ ምንድን ነው የምትለው? ዛሬ እዩልሽ ባንቴሮጋ ተቀጣጥረን ሂጄ ነበረ እናም ባንቴሮን አግኝቼዋለሁ ሲላት ትደነግጣለች። እንዴ ምን ነው ደነገሽ? ባንቴሮን ስልሽ ስለ ባንቴሮ ሳወራ ምንም ያስደነግጥ ነገር ተናገርኩ እንዴ ሲል፣ በፍጹም አይ እንደዛ ማለት አይደለም እያለች እየተንተባተበች ማውራ ስጀምር፣ አልገባኝም ግን ይህንን ሚስጥር ልትነግሪኝ ትችያለሽ ሮዛ፣ ባንቺና በባንቴሮ ጉዳይ ያለውን፣ ምክንያቱም እንዲያዝ ብሞክር ብዙ ፖሊሶች ተከታትለውታል፣ ግን ደግሞ ሊያዝ አልቻለም። ምንድን ነው ነገሩ? እርግጣው ደውሎልኝ ተቀጣጥረን ነበረ ሲሄድ ግን አላገኘውትኝም፣ ይላታል። ግን አላገኘውትም ሲላት በጣም ደስ ይላት እና፣ አንተ ግን ምን አይነት ነህ? እንዴት እንደዛ ልታረግ ትችላለህ? እንዴት ትሄዳለህ እንደ ሁኖስ? እንደው ብታገኘውት ኑሮ እንዴት እሱ ጋር ትሄዳለህ? እዛ ጨካኝ ሰው ጋር እንዴት ለእኔ ሰዓት ነግረኝ ስትለው ምን እናገራለሁ ለምን እነግርሻለሁ? ላንቺ ምክንያቱም ማግኘት ስለፈለኩኝ ነበር ሄድኩት፣ ግን የተቀጣጠርንበት ቦታ አልመጣም ይላታል። በቃሽ፣ ችግር የለውም ትለዋለች። እሷ ግን ሞገስ እንደ ሞተ ተነግሯት ነበር። ግን ደግሞ እሱ ደግሞ ባሏ ደግሞ አገኘው ሲላት በጣም ግራ ተጋብታ ነበር። ሞገስ በዛችው መቅሰፍት ወደ ሐኪም ቤት ወደ ግል ሆስፒታል ነበር የሄደው። ህይወቱ አደጋ ላይ ስለነበረች እሱን ለማዳን ሰዎች በአጋጣሚ አግኝተው ወደ ህክምና ቦታ ወስደውት ሐኪም ቤት ነው። እናም የደቤ ስራ ባልደረቦችም ይደውሉና ስለ ባንቴሮን መደብደብ መገደልና እንደገና ደግሞ ወደ ሆስፒታል መምጣት ይነግሩታል። እኮ ምንድን ነው ሲል አዮልህ ባንቴሮን አደጋ ደርሶበት በሞትና በህይወት መካከል እያለ የግሎ ሆስፒታል ገብቶ እንደታከመ ነግረናል ነግረውናል ደርሶናል መልእክቱ እና ሽ ለምን ለቀቃችሁት? እናሁን ተይዟል ወይስ እንዴት ነው ሲላቸው፣ አይ በአገኛት አጋጣሚ ሾልኮ ጠፋ ተሰወረባቸው እንጂ ይዘውት ነበር፣ ግን ተሰውሮባቸዋል። ሌሎች ሰዎችም እየተያዙ ነው እና የኛው ጓደኛዎች ያንተው ጓደኛ የሆነ ሰው ነው ይሄን ነገር ሁሉ የሚያደርገው። ስለዚህ እነዛን ሰዎች በጥብቅ መፈለግ አለብን ይሉታል። በጣም ጥሩ እሺ፣ አሁን ላይ መልሽ እንገናኛለን ደውልልሃል ላይ እና ስልኩን ይዘጋል። ዛ ሉሊትን ሮዛ ሉሊትን ስለ ሽማግሌው ፍቅረኛዋ ትጠይቃታለች። ማለትም የሉሊት የአባቷ ጓደኛ። ስለዚህ አሁን ቤተሰቦች ሊከሳቸው እየፈለገ ነው እና አንቺን ማግኘት ይፈልጋል ስትላት፣ እሷ ግን በፍጹም ቤተሰቦችን ገድሎ የቀበረ ሰው እኔን ሊከሰኝ አይችልም መቼም የአባቴን ሰባራ አይጠግንልኝም ስትል ትናገራለች። ሮዛ የራሷን ጥቅም ስለፈለገች በብዙ ነገር ደልላታለች እሷም ግን